ጤና ይስጥልኝ የተከበራችሁ የትዩንስ ተከታታዮቻችን፣ እንደምናላችሁ እንሆ ከወቅታዊ የሆነው ዝግጅታችን ጀምሯል። በዛሬ ዝግጅታችን የአፋ ባሀ ማዕከላዊ ኮማንድ አባል እንዲሁም ደግሞ የአፋ ባሀ ምዕራብ አማራ ቀጠና ቴዎድሮስዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረን ጋብዘናል። አብራችሁ እንድትቆዩ እንጋብዛችኋለን። በቀጥታ ወደ አርበኛ አስረስ ነው መወስዳችሁ። ጤና ይስጥልኝ አርበኛ አስረስ እንደሰነበት በጣም አመሰግናለሁኝ። ቀጥታ ወደ ጥያቄ ነው ማመረው። በሰሞኑ በተለይ ደግሞ በአማራ ክልል እንግዲህ በፋኖ ኃይሎችና በአገዛዙ ጦር መካከል እየተደረገ ባለው ውጊያ ከሰሞኑ የተጠናከረ የድሮን ጥቃቱ እንመለከታለን። መረጃዎች እንደዛ ይደርሱናል። እንዲሁም ደግሞ በተጠናከረ ሁኔታም አገዛዙ ከፍተኛ የሆነ ቁጥር ያለው ቀደም ሲል ያልተጠቀመባቸው ወይም ደግሞ ወደ ክልሉ ያልገቡ የነበሩ አህዶችን ጭምር ወደ ክልሉ ማስገባቱን እንሰማለን። ይህ ነገር ምን ያህል እውነት ነው? በእናንተ በኩል ያላችሁ መረጃ ምንድን ነው? ምንስ ነው ለዚህ መነሻ የሆነው የሚለውን በመነሻነት እንየው እስኪ። በተለይ ጀኔራል አበባውም በቅርቡ አማራ ክልል በሁሉም ቀጠናዎች ተንቀሳቅሰው ግምገማ አድርገው ነበር። ከዛ መልስ የሆነ ነው የሚሉም አሉ። ምንድን ነው እየሆነ ያለው? አርበኛ አስረስ ማረ እንግዲህ የሚባል ጊዜ እየወሰደ ነው። ወደ ሁለት ዓመት እና ከዛም እያለፈው ነው። በዚህ ጊዜ ውስጥ አገዛዙ በርካታ መሳሪያዎችን በርካታ ስልቶችን ነው ሲጠቆም ሲጠቀም የቆየው። አሁን ያነሳው ምክትል ኤታማዦር ሹሙ የተለያዩ ቦታዎች ከተዘዋወረ በኋላ የሰጠው ቃል ነው። የምስራቅ ሕዝብ በተለይ ብዙ ቦታዎች ላይ ብዙ ማጥቃት አድርጎ ፋኖን አይልበትም ደምስሷል የሚል መግለጫ ነበር በተደጋጋሚ ሲሰጥ የነበረው። የሆነው ሆኖ ግን በአንድ በኩል ከ በኩል ደግሞ ከ መንግስት ጋር ውጊያ እንደሚያደርግ በርካታ ጋንዳ ስራ ሲሰራ ነበር የቆየው። እውነታው ከዚህ በፊት እኔም እንደተናገርኩት የአብይ አህመድ ዋነኛና ቀንደኛ ጠላት አድርጎ የያዘው የፋኖን የትኛውን አካባቢ ስራ ኦፕሬሽን ከማድረጉ ሞነጠና ከመጥፋቱ በፊት ያለውን ማጠናቀቅ እንዳለበት በሱ ነው። ያ ካልሆነ ደግሞ ምንም አይነት ውጤት እንደማያመጣ ገምግሞ ነው እንደገና በመልሶ ማጥቃት ምቻ መውሰድ ኦፕሬሽን ለማድረግ ሙከራ እያደረገ ያለው በዚህ ምክንያት እንዳነሳው ብዙ ኃይሎች ብዙ ሀዶች ሲገቡ ነበር የቆዩት ከዚህ በፊትም አሁንም ከዚያ የተለየ ነገር የለውም እነዚያ ነሃዶች ሊጠቅምበት አሁን ድሮን ተኳሾችን እንደ ድሮን ሳይሆን እንደ ጅምዳ ኢላማዎች ሳይሆን እንደ የእጅ ቦምቦች እየተጠቀመ ነው ያለው። ለአንድም ሰው ለሁለትም ሰው ድሮኖችን እየተኮሰ ነው ያለው። በዚህ ባለፉት ሳምንት ብቻ በርካታ የድሮን ጥቃቶችን ለማድረግ ሞክሯል። በእነኝ ጥቃቶች እንዳጋጣሚ ነው በብዙ በብዙዎቹ ቦታዎች ሲቪሊያን ሕጻናት እናቶች ናቸው እያለቁ እየሞቱ ያሉት። ብዙዎቹ ድሮኖች የሚተኮሱት ተቋማት ላይ ነው፣ ወይ ጤና ተቋም ላይ ወይ ትምህርት ቤቶች ላይ ነው። በዚህ ምክንያት በሲቪሊያኑ ላይ ከፍተኛ ውድመት እያደረሰ ነው የሚገኘው። አጠቃላይ አገዛዙ ከፍተኛችን ጭንቀት ስ ያለው በአምቢላም ከዚህ ውስጥ እንደተናገረው ይህ አመት የሞት ሽረት ነው እንዳሉት፣ ያን የሞት ሽረት የሚሉትን ውጊያ ለማድረግ ቅጠት እያደረጉ ነው። እግረኛ ብዙ ጊዜ ሞክረውት ሞክረውት እንዳልተሳካም ድረኛቸው በብዛት ተማርኳል፣ ሲደመሰትን ነው የቆየው በቅርብ ጊዜ የሚታየ እሱ ነው። አሁን ያላቸውን የቴክኖሎጂ ብልጫ ተጠቅመው ሕዝቡም ላይ ሽብር ለመፍጠር የወገን ሀይል ላይ መዳከም ለመፍጠር ርብርብ እያደረጉ ያሉት በድሮኖች በሚያደርጉት ጥቃት አማካኝነት ነው። እሱን ለማድረግ በመፍጨርጨር ላይ ናቸው። በእኛ በኩል ይሄ ነው የሚባል ሲግኒፊካንት ጉዳት አላደረሱም ከተወሰነ እንቅስቃሴዎችን ከመገደባቸው በስተቀር ተጨባጭ ጉዳቶችን እያደረሱ አይደለም። ያው የነበረን ኤክስፖር እና ኤክስፔሪንስን እያደገ ከመምጣቱ ጋር ተያይዞ እንዴት መከላከል እንዳለብን፣ እንዴት ራሳችን ከድሮን ጥቃቶች መጠበቅ እንዳለብን ሰራዊቱም አመራሩም የተሻለ ግንዛቤ እያገኘ ያለበት ጊዜ በመሆኑ በዛ ረገድ የሚያደርጉት ፍጨርጨር የሚሳካላቸው አይደለም። በአጠቃላይ ግን የጥቃቱም የፕሮፓጋንዳ ጥቃቱም ሆነ መሬት ላይ ያለው ጥቃት ዋነኛ መነሻ ምክንያቱ ከሌሎች ኃይሎች ጋር ጦርነት ከማድረጋችን በፊት ፋኖን ካላዳከምን ፋኖን ካልደመሰስን በስተቀር እዚህ ሀገር ላይ በስልጣን መቆየት እና አንችልም፣ ሌላውን በቀጠናው የምናስበውን ስራም መስራት አንችልም፣ የሚል ተጨባጭ ድምዳሜ ላይ በመድረሳቸው የተደረገና የተከፈተ ዘመቻን ዘመቻውን ክረምት ከዛም በፊት ሰኔ ላይ ግንቦት ላይ ለማጠናቀቅ እቅድ ነበራቸው። አልተሳካም። ከዛም ቀጥሎ መስከረም ላይ እንዲሁ ቀጠሮ ሲይዙ ነበር። አልተሳካም። አሁንም ያንኑ ቀጠሯቸውን ያን የተለመደ ስልታቸውን ነው የሞከሩት። የአሁንም አይተሳካም። ከፍተኛ ቁጥር ያለው ሰራዊት አሰማርተዋል። ድሮኖችን እንዳነሳውልህ በከፍተኛ መጠን እና በከፍተኛ ድግግሞሽ ለመጠቀም ሙከራ እያደረጉ ነው። ብዙ ቦታ ሲቪሊያንን ያለ ምሕረት እየጨፈጨፉ ነው። ይሄ ነው አጠቃላይ ያለው ነገር። ነገር ግን በተጨባጭ መረጃ ላይ በሚደረጉ ጉዳዮች ደግሞ አሁንም የፋኖ ኃይሎች የጠላቱን የአገዛዝን ሰራዊት እየማረኩ የቡድንና የነፍስ ወከፍ መሳሪያዎችን እያገኙ ተተኳሾችና ወታደራዊ ቁሳቁሶችን እየማረኩ ነው የሚገኙት። በዚህ ሁኔታ ላይ ነው ያለን። ከዚሁ ጉዳይ ጋር በተገናኘ ምናልባትም ከዚህ ከጀኔራል ግምገማ በኋላ ነው ይሄ እየሆነ ያለው የሚሉም አሉ። በተጨባጭ እናንተም መረጃው ካላችሁት ታጋራናለ። የልዩ ኃይሎች ወይም ደግሞ የሌሎች ክልሎች የፖሊስና የልዩ ኃይል አባላትንም ወደ አማራ ክልል በመከላከያ ዩኒፎርም የማስገባቱን ጉዳይ ብዙዎቹ እያነሱት ይገኛሉ። ለእኛም ለጣቢያችን የሚመጡ መረጃዎች ይህንን ያመለክታሉ። ይሄስ ምንድን ነው መነሻው? ምናልባት ጦሩ ተዳክሞ ሌሎችን የመጠቀም ደረጃ ላይ ደርሶ ነው ወይስ ምናልባትም ደግሞ ከውጊያ አንጻር ይሄ ኃይል የተለየ ለውጥ ያመጣልኛል፣ የሚዋጋበት የተለየ ምክንያት አለው ብሎ ከማሰብ ነው። ምንድን ነው እናንተ ያላችሁ አረዳድ? በትክክልስ ደግሞ የኦሮሚያ ልዩ ኃይል ወይም ደግሞ የፖሊስ ወደ አማራ ክልል መግባቱ በምን ያህል መጠን ነው? ያላችሁ መረጃም ይህንን የሚያመለክተው እስከምን ድረስ ነው? እንግዲህ ምንድን ነው መሰለ አጠቃላይ የጦርነቱን ባህሪ ጦርነቱ የፕሮጀክቱ ባለቤት የሆነውን የአብይ አህመድን ባህሪ እና ፖለቲካዊ ህሳቤ በመገንዘብ ነው ይህን ጉዳይ በደንብ መረዳት እና በጥልቀት ማወቅ የሚቻለው ብዬ አምናል ነው። አብይ አህመድ ከዚህ በፊት በትግራይ ጦርነት ጊዜም ሲጠቀም እንደነበረው ከዛም በኋላ በሌላውም ሲያደርግ እንደነበረው የህገ መንግስት ጉዳይ፣ የህግ ጉዳይ፣ የፌዴራሊዝሙ ጉዳይ፣ የክልሎች ራስን በራስ የማስተዳደር ጉዳይ ምንም አይነት የህግ ገደብ፣ የህግ ማዕቀብ፣ የህግ ልጓም የማይገዛው ግለሰብ ነው። የማይገዛው ስብስብ ነው። የፈለገውን ነገር በፈለገው ሰዓት የሚጠቀም ነው። እንግዲህ ኢቭን የአፍሪካ ውስጥም ሁሉ ራሱ የሚመራው ሀገር ውስጥ ብዙ አይነት ታጣቂዎችን፣ አማጺዎችን አደራጅቶ ከሌሎቹ ጋር ያዋጋ ብቸኛው መሪ ይመስለኛል። ብዙ አምባገነን መሪዎችን አስተናግዳለች አፍሪካ። ከንትኛ መካከል ይህንን ያደረገ መኖሩን አላውቅም እስካሁን ድረስ። አብይ አህመድ ግን ከትግራይ ያፈነገጡ ኃይሎችን በጌታቸው ረዳ በኩል አፋር ላይ አደራጅቶ ዛሬ ሰሜን ወሎ ላይ ከፋኖ ጋር እያዋጋቸው ነው። ፋኖን እንዲያጠቁለት ከመከላከያ ጎን አሰልፎ እያዋጋ ነው። ከዚህ በፊት በኦነግ ስም ከሚታወቀው ከኦላ ጎን ለጎን የራሱን ኃይል አደራጅቶ ሲፈልግ ሹሩባት ለብሶ አዲስ አበባ ጎዳናዎች ላይ እያመጣ የኦነግ ኃይል እጅ ሰጠኝ ሸኔ እጅ ሰጠኝ እያለ ፕሮፖጋንዳ ስራ የሚሰራባቸው ሲፈልግ ደግሞ ከአማራ ክልል ወደ አዲስ አበባ ወይም ከጎጃም ወደ አዲስ አበባ የሚሄዱ አውራ ጎዳና እንዲያግቱ እንዲከለክሉ በማድረግ ዜጎችን የሚያስጨፈጭፋቸው የራሱ ለፈለገው መንገድ የሚጠቀማቸው የታጠቁ ኃይሎችን አደራጅቶ ስፖንሰር አድርጎ ስምሪት ሰጥቶ ሎጂስቲክስ አሟልቶ ሊደርሽፕ የሚሰጥ ግለሰብ ነው። በአማራ ክልልም እንዲሁ በሌላ ስም ይደራጁ እንጂ ተመሳሳይ ታጣቂ ኃይሎች አሉት። ስለዚህ በራሱ እመረዋለሁ በሚለው ሀገር ላይ እመረዋለሁ በሚለው መንግስት ላይ እያለ ከህጎች፣ ከህገ መንግስቶች፣ ከአጠቃላይ ከኢትዮጵያ ካጸደቀቻቸው ዓለም አቀፍ ስምምነቶችና በሀገር ውስጥም ካሉት ህግጋት ውጭ በሆነ ሁኔታ ታጣቂ ኃይሎችን ይህ መደበኛ በሆነ መንገድ ማለት ይህን በመንግስት ያደራጀ ተሸማቂ ሀይል የሎጂስቲክስ እና የፖለቲካ ድጋፍ አድርጎ የሚያደራጅ ስብስብና መንግስት ነኝ የሚል አካል በክልል ልዩ ሀይልነት የተደራጁ ሀይሎችን ለራሱ የፖለቲካ ፍጆታ ወይም ለራሱ ኦፕሬሽን አይጠቀምም ማለት አይቻልም። እዚህ ላይ ማንም ጥርጣሬ ሊኖረው ይገባል ብዬ አንደኛ ከዚህ ምቶ ተደጋጋሚ ሲደረግ የኖረ የነበረ ነው። በአብይ ዓመት ዘመን የማይደረግ ወንጀል የለም፣ የማይሰራ ህገወጥ ስራ የለም። ከዛ ባሻገር ደግሞ ሌሎች አጠቃላይ እንደ ከጦርነት ባህር ተነስተ ከሚደረጉ ነገሮች አኳያ ይሄ በጣም ትንሹና ተራው ነገር ነው ብዬ አስባለሁ በአንድ በኩል ከፍተኛ የሆነ የሀይል መመናመን ገጥሞታል መከላከያ የሚባለው አካል በየሄደበት አውደ ግንባር ሁሉ የሚማረክ የሚበተን ነው ብዙ ጊዜ በሚዲያም በሚታዩት ቪዲዮ ላይ የምናያቸው የምርኮኞችን ወይ የመከላከያ አስከሬኖችን ሊሆን ይችላል ነገር ግን ከዚህ ቁጥር እጅግ በጣም የላቀው ደግሞ በየቀኑ እየከዳ የወገን ሀይል ይቀላቀላል፣ እየከዳ ቤተሰቡን ይቀላቀላል፣ እየከዳ በስደት ውስጥ ወደ ውጭ ሀገር ይሄዳል። በዚህ ምክንያት ከፍተኛ የሆነ የእግረኛ መመናመን ማለት ገጥሞታል። ያንን ክፍተት ለመሙላት የክልል ያለችን ሊጠቀም እንደሚችል አንዱ ከሀይል አንጻር ይሄ ሊሆን ይችላል። ፖለቲካሊ ካየው ደግሞ የመጨረሻ አጣፊ ውስጥ በሚገባበት ጊዜ፣ ጭንቀት ውስጥ በሚገባበት ጊዜ ህዝብን ከህዝብ የሚያጋጩ መንገዶችን ለመጠቀም ወደ ኋላ የማይል ግለሰብ ነው አብይ አህመድ። አንድ ወቅት ተቃውሞ በተነሳበት ጊዜ የተናገረውን የምታስታውሰው ነው። ከሰበታ፣ ከቡራዩ፣ ከሱሉልታ መቶ ሺዎች ይመጣሉ፣ እንተላልቃለን፣ እንተራረዳለን ሲል ነበር እና የከፋ ነገር ሲመጣበት ልክ የኦሮሞ ሕዝብ መብት እንደሚቆረጥ መስሎ በተጨባጭ አንድም ነገር የኦሮሞን ሕዝብ የሚጠቅም አንድም ነገር እያደረገ ባይሆንም ግን እነሱ ጉያ ውስጥ ህዝብ ጉያ ውስጥ ለመወሸቅ ስለሚፈልግ የጦርነቱን ገጽታም የብሔር መልክ ለማስያዝ ስለሚፈልግ የኦሮሞ ልዩ ኃይልን ሊያሰማራ እንደሚችል ከዚህም በመነሳት ማረጋገጥ ይቻላል። ሸዋ ምንጃር አካባቢም በነበረ ጦርነት እንዲሁ የኦሮሞ ልዩ ኃይል አባላት እየነበሩ በብልኮ በፋኖ ኃይሎች ተይዘው የነበሩ መሆኑ የቅርብ ጊዜ ትውስታ ነው። የሆነ ነው ህዝቡም መረዳት ያለበት አድማጩም ሌላውም የሚዲያም ሰው ማወቅ ያለበት አብይ አህመድ ይህን ድርጊት የሚፈጽመውና የሚያደርገው ጦርነቱን በኦሮሞና በአማራ መካከል የሚደረግ ለማስመሰል እና የህዝብ ጉያ ውስጥ በመሸሸግ የጦርነቱን ገጽታ እና ባህሪ በመቀየር አሁንም ስልጣን ላይ ለመቆየት ህዝብን ከህዝብ ማጋጨት አስቦ የሚያደርገው ድርጊት መሆኑ መታወቅ አለብን። የትኛውንም የኦሮሞ ልዩ ሀይል የኦሮሞ ህዝብ መርቆ ባርኮ ሸኝቶ አይደለም ወደ አማራ ክልልም ወይም ወደ ሌላ ቀጠናም ለጦርነት የሚያሰማራው አብይ አህመድ እና ካድሬዎቹ ባዘጋጁት ፕሮጀክት እና ባዘጋጁት የእልቂት ወጥመድ ነው የሚገባው ይሄ ስብስብና ሀይል። ስለዚህ አጠቃላይ ሁኔታው ከወታደራዊ ጉዳይ ካየ በገጠመው የሀይል መምናምን ምክንያት ነው ይሄ አምናለሁ። በፖለቲካሊ ካየህ ነው ደግሞ አሁን እንዳነሳውልህ ጦርነቱን የህዝብ ለህዝብ ለማስመሰል ከሚያደርግባቸው መንገዶች አንደኛው እንደሆነ እና ምናልባትም ይሄ ጉዳይም በደንብ ጎልቶ እንዲወራለት በመፈልግ መስጠቀም ይሄ አብይ ባህሪ አንጻር ትንሹ ወንጀል ነው ብዬ ነው ማስበው። እንዳነሳውልህ በራሱ ሀገር ሸማቂ ሀይል አደራጅቶ የሚያስታጥቅ ግለሰብ ሀገር ውስጥ ያሉ እንግዲህ የፌዴራል መንግስቱ አካል የሆኑ የክልል መንግስታት ያደራጁትን ሴኩሪቲ ፎርስ ለእንደነኛ አይነት ውጊያዎች ቢጠቀም ምንም የሚያስገርም አይደለም። አድርጎትም አይተናል። ከዚህም የከፋ ነገር ማድረጉ አይቀርም። ሪፐብሊካን ጋርድ የሚባሉት የቤተመንግስት ጥበቃ አባላት በብዙ ቦታዎች አማራ ክልል ላይ ተሰማርተው ውጊያ ያደርጉ ነበረ። የኮማንዶ አየር ወለድ የምትላቸው ሁሉም ዩኒቶች፣ መከላከያ አለኝ የሚላቸው ዩኒቶች በዚህ ጦርነት ያልተሳተፈ አንድም ዩኒት የለውም። አንድም አይነት ቴክኖሎጂ የለውም። ሁሉም ነገር ሲጠቀም ነው የቆየ። ወደፊት ምናልባት ከሌሎች ሀገሮች የሚያገኝና የሚችል ከሆነ መርሰመሪያዎችንም ገዝቶ ሊያመጣና ሊያሳትፍ ይችላል። ስለዚህ ከአገዛዙ ባህርይ አኳያ ይህ ጉዳይ የሚጠበቅና ወደ ፊት ሊቀጥል የሚችል እንደሆነ መታወቅ አለበት። አርበኛ አስረስ ከዚህ ከሰሞኑ ሁኔታ አንጻር በተለይ ደግሞ የድሮን ጥቃት መጠናከርና አዳዲስ እዞችን ማስገባት አስራ አንደኛ እዝም ሰሜን ወሎ ሀራ ላይ ሲመሰረት የእዙ መሪ ሆነው የተሰየሙት ጀኔራሎች ዋና ትኩረታችን አማራ ክልል ያለውን ሁኔታ በተመለከተ ማስተካከል ነው ብሎ መናገራቸውን እንደዚሁ ዘገባዎች አመልክተዋል። እኛም በሚዲያችን ይህንኑ ዘግበናል። አንደኛው ይህንን ከያዝን ሁለተኛ ደግሞ አገዛዙ በተለየ ሁኔታ ጸረ ብልጽግና አገዛዝ ጥምረቶች እየተመሰረቱ ነው። በተለይ ደግሞ ከዚህ አንጻር በፖለቲካዊም በወታደራዊ መስክ ትብብሮች አሉ የሚል ነገር ያነሳል። ይህም ስጋት ምናልባት ቀደም ሲል እንዳነሳው ሌሎች አካባቢዎች ላይ ያሉኝን ዘመቻዎች ከማድረግ በፊት አማራ ክልልን በተመለከተ ያለውን የፋኖን ጉዳይ መጨረስ አለብኝ እንዲል ያደረገው ሁሉ ይመስላል። በእናንተ በኩል ይሄ ብልጽግና የሚያነሰው ጥምረትን በተመለከተ ያላችሁ መረዳትና አቋም ምንድን ነው? በእርግጥስ የተጀመሩ ነገሮች አሉ ወይ? መልካም ያው እንግዲህ ጥምረትና አንድነትን በተመለከተ እስካሁን ለዘመናት ለጠላትነት ይተያዩ የነበሩ ኃይሎች አንድ ተመሳሳይ ጠላት የገጠማቸው በመሆኑ ለሁሉም ኃይሎች ለሁሉም የፖለቲካ ኃይሎች ተመሳሳይ የሆነ የሁሉን አደጋ የጣል አገዛዝና ስብስብ በመፈጠሩ ምክንያት ቢያንስ ቢያንስ በሚዲያ ሰዎች በኩል በፖለቲካል ኤሊቶች በኩል በአመራሮችም ጭምር አልፎ አልፎ አንድ ላይ መስራት የሚቻል ስለመሆኑ ተገቢም ስለመሆኑ በስፋት እየተነገረ ነው የሚገኘው። መሬት ላይ በተጨባጭ ምንም አይነት ወታደራዊ ትብብርና ኢንተርያል ላንስ እስካሁን ድረስ ተፈጠረ ቢሆንም፣ ቢያንስ በትርክት ደረጃ በናሬቲቭ ደረጃ ግን በቀጠናው ያለ ኃይሎች አሸባሪ አገዛዝ በማስወገድ ህሉናቸውን ማስጠበቅ እንዳለባቸው እየታመነበት ነው የመጣው። አንድ መነገር ያለበት መታወቅ ያለበት ሀቅ አለ ከዚህ ጋር ተያይዞ የአፍሪካ ቀንድን መከራ ብቻውን ተሸክሞ ያለው የፋኖ ሀይል ነው። አብይ አህመድ የኤርትራን መንግስት፣ የሱዳን መንግስት፣ የሶማሊያን መንግስት ኢንክሉዲንግ ሶማሊላንድ፣ ጅቡቲን ጭምር ኤግዚስቴንሽል ትሬት የሆነ ግለሰብ ነው። ለእነዚህ ሀይሎች የሉና ስጋት የሆነ ግለሰብ ነው። ለእነኚህ ሀይሎች የሉዓላዊነት ስጋት የሆነ ግለሰብ ነው። ይህም በተግባርም አድርጎታል። በንግግርም ተደርጓል። በፕሮፓጋንዳም በተለያዩ መንገዶች ሲታይ ሲገለጥ የቆየ ጉዳይ ነው። አሁን ባለው ነባረ ሁኔታ ከፋኑ ጋር ጦርነት ባይኖረው ኑሮ ከተውየ ጦረኝነት ባህሪ በመነሳት ተሳቢዎች እና ከሚደረጉ ነገሮች በመነሳት እነኝህ የጠራቸው ኃይሎች ጭምር ከፍተኛ ህልውና ስጋት ውስጥ ነው ነበር የሚገቡት። የአማራ ፋኖ ወደ ትግል የገባውም ዋጋ እየከፈለ ያለውም የአማራን ህልውና እንደሆና ለመታደግና አጠቃላይ አገዛዙን ለማስወገድ በኢትዮጵያ ሰማይ ስር ሁሉም ህዝብ የሚስማማበት በሰላም የሚኖርበት ዘላቂ ሰላም ያለበት ሥርዓተ መንግስት ለማምጣት ቢሆን። እግረ መንገድ እንዲጠቀ ነው አፍሪካ ቀንድ የነበሩ ሊከሰቱ የሚችሉ ትርምሶችን የሚከሰቱ የመጥፋት አደጋዎችን ጭምር እየታደገ ነው ብዬ ነው የማምነው በግሌ። ስለዚህ እነኛ ኃይሎች ከፋኖ ጋር ለመተባበር ባያስቡ ፋኖን ለማገዝ ባይፈልጉ ነው የሚገርመው፣ እንጂ በዚህ ደረጃ አንዱ ናቸው አደጋ ላይ ወድቆ እያለ ይህን የአብይ አህመድ ግዙፍ ሰራዊት እየተዋጋ ያለውን እያንኮታኮተ ያለውን ኃይል መደገፋቸው ቢያንስ በንግግር ደረጃ ቢያንስ በፕሮፓጋንዳ ደረጃ ድጋፍና ዝንባሌ ማሳየታቸው የሚጠበቅ ነው፣ ከፖለቲካ አሰላለፍ አኳያ ማለት ነው። አንዳንዶቹ ስለ ትብብር ሲነሳ አብሮ ስለ መስራት ሲነሳ ከዚህ በፊት በህወሓትና በቴል በህወሓትና በባዴን በህወሓትና በደይዴን መካከል ላይ የነበረው አይነት ትብብር ይመጣል ብለው ስጋት ያድርባቸዋል። እውነት ለመናገር የዛ ዘመኑ ትግል ከዚህ ዘመኑ ጋር በፍጹም የሚመጣጠርም የሚወዳደርም አይደለም። የፋኖ ኃይል የሌሎቹ ጉዳይ አስፈጻሚ ሊሆን የሚችልበት ነባራዊ ሁኔታ ፈጽሞ የለም። ይልቁን ፀረ አብይ አህመድ ተጋድሎ ፊት አውራሪ ሆኖ መውጣት የሚችልበት ነባራዊ ተጨባጭ ፖለቲካዊ፣ ወታደራዊ እና ዲፕሎማሲያዊ ምክንያቶች አለው ፋኖ ነው። ይሄን የምለው ምንድን ነው? አንደኛ በቀዳሚነትና በዋናነት ዋጋ እየከፈለ ያገዛዙን ሰራዊት እያንቆጣቆተ ያለው የፋኖ ኃይል ነው፣ ከሁሉም በቀደመ ማለት ነው። በሁለተኛ ደረጃ ይህ ትግል እየተደረገ ያለው በራሱ ልጆች ነው፣ በራሱ ልጆች ህሳቤ ነው፣ በራሱ ልጆች ሊደርሺፕ ነው፣ በራሱ ሜዳ ነው፣ በህዝብ መሀል እየተደረገ ያለ ትግል ነው። ስለዚህ የትግሉ አጠቃላይ ነባራዊ ሁኔታና መንፈስ የሌሎች ሁለተኛ ትብብሩን መምራት የምችልበት ትብብሩን በፊት ማስቀጠል የሚችልበት ሌሎችን ኃይሎች አስተባብሮ ጸረ አብያምር ተጋር ለሆን አገዛር ተጋር ለሆን ጸረ ጭቆና ጸረ ሽብር ተጋር ለሆን ማድረግ የሚችልበት ቁመናና ሁኔታ ያለ መሆኑ መታወቅ አለበት። እነኝ ተጨባጭ ነገሮች ግንዛቤ ውስጥ እናስገባ እናትገባ የዚህ የትብብርና የጥምረት ጉዳይ ወደፊት በብዙ ደረጃ ሊያድግ እንደሚችል ይገመታል። እንደሚለው አብይ አህመድ ቀይ ባህር ላይ ጦርነት ቢጀምር የቀይ ባህር የንግድ ሩት ምን ያክል እንደሚረበሽ ያ ደግሞ ሂዶ አጠቃላይ የአውሮፓን የአሜሪካንም መካከለኛ ምስራቅን የንግድ እንቅስቃሴ እንዴት እንደሚያውቅ እንዴት ዓለም አቀፍ አጀንዳ እንደሚሆን ይታወቃል። ነገር ግን ያንን ፋታ ሳያገኝ በመቅረቱ የአጠቃላይ የቀጠናውን ሰላም ጭምር የዓለም ንግድ ሰላም ጭምር እየተተገበረ ያለ መሆኑን እንግዲህ አንዳንዶቹ በጊዜ ሂደት እንዲሆን ረጅም ጊዜ ከፈጀ በኋላ እንዲሆን እየተረዱት ይመስላል ከዚህ አንጻር በርካታ ዲፕሎማሲ ስራዎችን በመስራት ትብብሩን የተሻለ በማድረግ አገዛዙን ማስወገድ እንደሚገባ በተጨባጭ የምናምንበት ጉዳይ ነው ማለት ነው። በጣም አመሰግናለሁ አርበኛ አስረስ ማረ። የአፋብኃና የአፋሀድን ጉዳይ በተመለከተ የአዲስ ዘመን መግቢያ ላይ ሁለት ሺ አስራ ስምንት መግቢያ ላይ በተለይ ተቀዳሚ ተግባር እንደሚሆን በተለያየ መንገድ ሲገለጽ ነበር። በተናጠል አፋባሃም ሆነ አፋሀድም ሲምፖዚየሞችን አዘጋጅተው ነበረ ስለ አንድነት የሚዘክሩ። ከዛ ወዲህ በተለይ በሁለቱም በኩል የአንድነት ዝግጅት መኖሩን ሲገልጹ ነበረ። እንዲሁም አፋሃድ ኮሚቴዎችን ሁሉ አቋቁም ያለሁ ማለቱንም እናስታውሰው ነው። በሌላ በኩል ደግሞ በአፋባሃ በኩል የመሪ የመምረጥ ጉዳይ ወይም ደግሞ የመሰየም ስራ አስፈጻሚ አቋም የማቋቋም ጉዳይ እስካሁንም ተግባራዊ ሆኖ አላየ ነው። እነዚህ ነገሮች አሁን ምን ላይ ናቸው? ምናልባትም የአፋብኃ ይህን ስራ አስፈጻሚ የማደራጀት የማዋቀር ሁኔታ ከአፋህድ ጋር የሚደረገውን የአንድነት ንግግርና ጉዞ በተመለከተ ተጽዕኖ የሚያሳድርበት ነው ወይ ለምሳሌ የጎንደር አካባቢ የነበረውንም በጎንደር ጠቅላይ ግዛት እዝ እና በአፋብኃ በላይ ዘለቀ እዝ የነበረውን አይተናል። ተጨባጭ መረጃዎች ብዙም ባይወጡ በፎቶ የወጡትን ነገሮች አይተናል። ይሄስ የሁለቱ ድርጅቶች የውይይት የአንድነት ሂደት አካል ነው ወይ? ምን ላይ ነው ይሄ የአንድነት ጉዳይ አርበኛ አስረስ? እንግዲህ ስለዚህ ጉዳይ እኔም ሌሎችም በተደጋጋሚ ስንናገር በተደጋጋሚ ቃል ስንገባ ተደጋጋሚ ተስፋ ስንሰጥ ነው የቆየ ነው እና አሁን ባለንበት ነባራዊ ሁኔታ ያን የተናገርነውን ነገር ቃል የገባነውን ነገር ተስፋ የሰጠነውን ነገር ተግባራዊ አድርገን ያንን ጉዳይ ይዘን ወደ ሚዲያ ብንወጣ እመርጣለሁ እና ሂደቱንም ነገሮች ሁሉም ያነሳቸው ጉዳዮች ያሉበትን ደረጃ ማብራራትም ሆነ ስለ ሌላው ነገር ወደፊት ስለሚመጡት ነገሮች ዛሬ የመናገሩ ተገቢ ነው አላምንበትም ልቁም እንዳነሳውልህ በውጤት መገለጡ የተሻለ እንደሆነ ስለማምን ከዚህ በላይ በዚህ ጉዳይ ላይ ባላብራራ ደስ ይለኛል። በላያ ጥሩ። እንግዲህ ቀደም ሲል ስናነሳቸው የነበሩ ነጥቦችን በተመለከተ ምናልባት ጠቅለል ያለ ነገር ንያዝ ቢባል አንድም አገዛዙ በሙሉ አቅሙ ፋኖን ለመደምሰስ ወይም ደግሞ ለማጥፋት ቆርጬ ተነስቻለሁ ማለቱን በሁለተኛ ደረጃ ደግሞ ፋኖ በአጠቃላይ በቀጠናው ለሀገርም ለቀጠናውም ትልቁ ኃይል ሆኖ እየወጣ መሆኑን የገለጽክበትን እናገኛለን። እነዚህ ጉዳዮችን በተመለከተ በተለይ አሁን ከድሮን ጥቃትም ጋር በተገናኘ በቂ ነው ብዬ አላምንም። ከውጭ ሁኜ ሳየው ምናልባት የዲፕሎማሲ ጥረታችሁን በተመለከተ የሆነ ነገር ማለት ብንችል ፋኖ ዲፕሎማሲው ላይ ይህንን ጉዳይ በማሳወቅ ምን እየሰራ ነው ለምሳሌ አማራጭ ኃይል ሆናችሁ መውጣታችሁን በተመለከተ አገዛዙ በአየርና በምድር የሚከፍተውን ዘመቻ በተመለከተ በአጠቃላይ ደግሞ የፋኖን ትግልና መዳረሻውን በተመለከተ በበቂ የዲፕሎማሲ ስራዎችን እየሰራችሁ ነው ወይ? እንዲያው ብዙ ስለማናይ ነው በሚዲያ ስለማይወጣ ነው፣ ወይስ ስራው እንብዛም ስለሆነ ነው? እንደዚህ አይነት ነገሮችን ማነሰው ከራሴ ምልከታም በመነሳት ነው ያን ያህል የዲፕሎማሲ ዜናዎቹን ስለማንመለከት እንደ ሚዲያ ባለሙያ፣ በእርግጥ የፋኑ የዲፕሎማሲ ስራ እንደምንድን ነው የሚገለጸው? እንግዲህ ተገቢ ጥያቄ ነው፣ ተገቢ ኮንሰርን ነው ያነሳ። ዲፕሎማሲን በተመለከተ በሚከፈልበት መስዋዕትነት ልክ፣ በተሸከመው አላማ ልክ፣ በምንታገለው እና በምንዋጋው ጠላት ቁመና ልክ ምንም እንደተሰራ የምትቆጥሩ ጉዳይ አይደለም። አልተሰራም። ከቅርብ ጊዜ ወዲህ ከረጅም ጊዜ ጉድቆታ በኋላ ቢያንስ ዓለም አቀፍ ግብረ ሰናይ ድርጅቶች ቀይ መስቀልን የመሳሰሉ ምርኮኞቹን ከኛ እጅ መቀበላቸው፣ እሱንም ይፋ ማድረጋቸው፣ አንዳንድ የዜና አውታሮችን ያገኘናቸውን ድሎች ሰሞኑንም ተጋድሎዎች ይፋ ማድረግ መጀመራቸው ካልሆነ በስተቀር በተጨባጭ የተሰሩ ስራዎች አሉ ለማለት አስቸጋሪ ነው የሚሆነው። እንደነ ማርቲን ፕላውት አይነት ፕሮፌሰሮች እና ታዋቂ ሰዎች አልፎ አልፎ የፋኖን ተጋድሎ ይፋ ከማድረጋቸው አኳያ የተወሰነ ትኩረት የመሳብ የሚመስል ነገር አለ። ነገር ግን እንዳነሳው ከትግሉ ግዝፈት እና ከአላማው አኳያ በተለይ አማራ ካለው አቅም አኳያ ተሰራ ብዬ መናገር ነው ይከብደኛል። የተሰራ ስራ የለም። በእርግጥ የዲፕሎማሲ ስራ መንግስትነትን ማለት ኢንጌጅ ለማድረግ ያው ሌጅቲሜሲ ስለሚጠይቅ ህጋዊነት ስለሚጠይቅ መንግስት በሚሰራው ልክ ዲፕሎማሲ ስራ መስራት አትችልም። መንግስት በሁሉም ማለቴ የምንዋጋው ጠላት በሁሉም ሀገራት ኤምባሲዎች አሉት፣ ቻናል አለው። በዛ መንገድ ይታገላል፣ በዛ መንገድ ይሰራል። የዲፕሎማሲ ዱላዎች አሉት፤ እነዛን ዱላዎች ይጠቀማል። በአንድ በኩል ይሄ ነው፣ አንደኛው ክፍተት። ሁለተኛው ደግሞ ጦርነቱ በሶስተኛ ሀገሮች ላይ የሚፈጥረው ተጽዕኖ አናሳ መሆኑን አንዱ ይመስለኛል። ለምሳሌ አንድ የባህር በር ላይ የሚደረግ ጦርነት ወይ ደግሞ የንግድ መስመር አካባቢ የሚደረግ ጦርነት ቢሆን ኖሮ የሌሎችን ሀገሮች የሌሎችን ፖለቲካ ሀይሎች ኢንተረስት ግሩፕስ መብት ስለሚነካ ያ በራሱ አንድ የዲፕሎማሲ አቅም ሆኖ ሊያገለግል ይችላል። ይሄ መሀል ሀገር ላይ የሚደረግ ጦርነት በመሆኑ ምክንያት እንደዚህ አይነት እድሎች ስለሌሉትም ጭምር ነው አንዱ ትኩረት የተነፈገበት። አጠቃላይ የዓለም አቀፉ የሀይል አሰላለፍ በጉልበት ላይ የተመሰረተ የመሆኑ ጉዳይ የምታውቀው ነው። በእስራኤል እዚህ መካከለኛው ምስራቅ ጋዛ ላይ የሚደረጉ ነገሮች አሉ፣ የዩክሬንና የሩሲያ ጦርነት አለ፣ ሌሎች ሚሎች አሉ። እነሱ የዓለም አቀፉ ማህበረሰብ ትኩረት በጣም ስለሳውት ለዚህ የሚሰጡ ትኩረትም አናሳ መሆኑን እንደ ምክንያት ልናነሳ እንችላለን። የሆነ ሆኖ ግን አብዛኛው የዲፕሎማሲ ስራ ለምን አልተሳካም በሚገባው ልክ አንድ በዚህ ደረጃ የታጠቀ ሀይል፣ በዚህ ደረጃ ግዙፍ ስራ የተገነባ ሀይል፣ በዚህ ደረጃ ጠላትን ያውም በአፍሪካ አንዱ ትልቅ የሚባል የመከላከያ ሀይል እየለመሰሰ ያለ ሀይል በዚህ ደረጃ ለምን እንደው ትኩረት ያልተሰጠው ከተባለ፣ በዛ ልክ ወይም በዛ ደረጃ የሚመጥን የዲፕሎማሲ ስራ ስላልተሰራ ተብሎ መወሰድ ነው የሚገባው። ዲፕሎማሲ የብዙ ነገሮች ድምር ውጤት ነው። መሬት ላይ ተጨባጭ ስራ ስንሰራ መሬት ላይ ወታደራዊና ፖለቲካ ስራዎች የተሻሉ ስለሆኑ እነሱ ለዲፕሎማሲ ስራው ጉልበት ይሆናሉ። ነገር ግን ኔትወርክ ይጠይቃል፣ አስቀድሞ የነበረ ኤክስፖር ይጠይቃል። የፋኖ ትግል የሚመራውም የተጀመረውም መሬት ላይ ባሉ ወጣት ታጋዮች ነው። ከዚህ በፊት ተቋማት ውስጥ በትላልቅ መንግስታዊ ተቋማት ይሁን በዓለም አቀፍ ተቋማት ደስኮች ምናምን የመሳሰሉ ተቋማት ውስጥ የሰራ ግለሰብ አንድም እንግዲህ ከሌን ጥለቶቹ ይህን አላደረገንም። ትግሉ ላይ በዛ ምክንያት በቂ የሚባሉ ኔትወርኮችን በቂ የሚባሉ ግንኙነቶችን ለማድረግ አልተቻለም። ከዜሮ ነው፣ ፍሮም ስክራች ነው የተጀመረው ሁሉም ነገር። ያ የድገት ደረጃውም አንዱ ምክንያት ነው። ነገር ግን በብዙ ቦታዎች ይህንም ክፍተት መሙላት የሚችሉ ይህንን አቅም መጨመር የሚችሉ ትላልቅ አቅም እና ኤክስፖር ያላቸው የዲፕሎማሲ ስራ ሊሰሩ የሚችሉ አማራዎች ነበሩ። በሚገባ ስላልሰሩ በከፊል የእኛ የማቀናጀት ጉለት ተደርጎ ሊወሰድ ይችላል። በዋናነት ግን የነሱ ስንፍና ተደርጎ መወሰድ አለበት። በዛ ረገድም በቂ ስራ ተሰርቷል ማሰባችንም የአንድነቱ ጉዳይ መዘግየቱም ሌላኛው ተጨባጭ ምክንያት ይሆናል ለዚህ። ያም ሆነ ግን አሁን አሁን በሮችን ማንኳኳት ጀምረናል። በትንሹም ቢሆን ግንኙነቶች ተጀምረዋል። በትንሹም ቢሆን በሚዲያ ኤክስፖዘሮች ተጀምረዋል። እነኝን አጠናክረን የተሻለ ስራ መሰራት አለበት። ትልቁ ጉለት ምንድን ነው ከተባለ ይህ ጉዳይ ነው። እስካሁን ድረስ የዩኤን ሴኪሪቲ ካውንስል ላይ እንኳን የአማራ ዝርኪት ቀርቦ አያውቅም። የሌሎቹ ጉዳዮች ምን ያክል ጊዜ አጀንዳ እንደነበረ ምን ያክል ማዕቀብ ለመጣል ምክንያት እንደነበረ የሚታወቅ ነው። በህዝብ ጉዳት ደረጃ በተፈጠረ ሰብአዊ ቀውስ ካየኸው በተፈ ሰብአዊ መብት ጥሰቱ ከታየ በህዝብ ላይ የሚደርሰውን ጭፍጨፋና ጉዳት ከታየ ከዚህም በላይ አጀንዳ መሆን ያለበት ከዚህም በላይ በጣም ትኩረት ሊሰጠው የሚገባ ጉዳይ ነበረ። ያልሆንም ያ እንዲሁም ግን ስራዎች መሰራት አለባቸው። ይሆ ነው እንግዲህ ጭ ይህን አቅም መጨመር የሚችሉ ወገኖቻችን እንዲቀላቀሉን ጆይን እንዲያደርጉን ስራም እንዲሰሩ ጥሪ ማቅረብ እፈልጋለሁ በዚህ አጋጣሚ። በጣም አመሰግናለሁኝ አርበኛ አስረስ ማረ ዳምጤ የአፋብኃ ማዕከላዊ ኮማንድ አባልና እንደዚሁም ደግሞ የምዕራብ አማራ ቀጠና ቴዎድሮስዝ ምክትል ሰብሳቢና ፖለቲካ ዘርፍ ኃላፊ በጣም አመሰግናለሁኝ። መልካም ጊዜ እንዲሆን እመኛለሁ። አመሰግናለሁ።